በዚያ ንደጫ ሲስተሙ ሁሉንም ትኬቶች ውዛል አደርጎ ከዛ በአንድ ምድ የሚመርጥ ይሆናል ማለት ነው። ስለዚህ በትግስት እንደምትከታተሉ ተስፋ በማድረግ ወደ ጣ አወጣጡ ስነስርት እንገባለን ማለት ነው። አሁን የስ የሚለውን ተጭኘዋለው። ሲስተሙ ብዙ ትኬቶችን

አው ይታለ ይታያል። እየቆጠርን ነው። ካውንት ዳውን እያደረግን ነው።

እ ስሙን ንገሩሙ። እስክሪን ሻት ማድረግ ይፈልጋለው። ከታች ነው የሚጀምረው።

ሀብታ ምታ ደርሰበ የዛሬው እንጂ ልጆች አስር ደርሰዋል። በጣም የሚገርማችሁ ለአራቱ ሰዎች ብቻ ነበር ያጣሁት ሰንሰስ የመቶ ሺህ ብር ሁለት እጣዎች እንዲሁም የሀምሳ አራት እጣዎች ጨምሮ ስድስት እጣ ተጨማሪ እጣ ጨምሯል። ለሰክሰስፉል አሳድ ጊዜ ሞራል አንሽ አይስ ተመልካቾ ያሉት ዝርዝሮች እነዚህ ናቸው። ባለ ሶስት መኝታ ኮንዶሚኒየም በድጋሚ

ከዚህ አንድ ይቅርታ ከዚህ በኋላ ወደ ስክሪን አታሳዩ ምክንያቱም ዋርኒንግ ሰጥቶ ካለ ስም ዝርዝር ስም ዝርዝር የመጀመሪያው ባለ ሶስት ማናት ሄዋን የማሪያም ኤዋን የማርያም ስትሆን ባለ ሁለት መኝታ ኮንዶሚኒየም ባለቤት ደግሞ መስፍን ከፋ ነው። መስፍን ከፋ ባለ ሁለተኛ ውነት አሸናፊ ነው። የሶስተኛ ውነታ ባለ አንድ መኝታ ኮንዶሚኒየም ደግሞ እድለኛ ጸጋ ቴንሴ ቴንሶ ቴንሶ ጸጋ ቴንሶ ባለ አንድ መኝታ ኮንዶሚኒየም ባለትና፣ እንዲሁም ባለ አምስት መቶ ሺ ብር አሸናፊ ደግሞ ማንደፍሮ ሻበል ነው። ማን ገብቶ ሻበል የአምስት መቶ ሽብር እድለኛ ነው። አዶት እንሰት አዶት እንሰት ደግሞ የመቶ ሽብር እድለኛ ነው። ምረት ጸጋዬ የመቶ ሽብር እድለኛ እንዲሁም ሉዋም አስመላሽ የሀምሳ ሽብር እድለኛ ዘመኑ ሜ የሀምሳ ሽብር እድለኛ ጸጋ ጽጌ ጸጋ የሀምሳ ሽብር እድለኛ እንዲሁም

በጣም እናመሰግናለን። ለደረሳችሁ እድለኞች እንኳን ደስ አላችሁ። ከአንድ እስከ ሶስት የደረሳቸውን ሰዎች ስልክ ላክልኝ እና ወይ እየደወልን ብንጠራቸው አለን። ምክንያቱም እንደ አንደኛው ዙር ያልሆኑት ሰዎች እኔ ነኝ ብለው እንዳይገቡ ታይማችንን ዌስት እንዳያደርጉብን በተቻላይ ለአንደኛ እጣ ወጣላቸው ሰዎች አሁን ስንጠራ፣ ሄዋን የማርያም ሄዋን የማርያም ካለች ትምታ ቶሎ ካለች ትገኝ። ሄዋን የማርያም እዚህ ውስጥ አለሽ? ሄዋን የማርያም ባለ ሶስት መኝታ ቤት ኮንዶሚኒየም የደረሰሽ ሄዋን የማርያም ትባያለሽ። ኮንግራቹሌሽን ያልኋቸው ሌሎችኮንግራቹሌሽን እኔ ነኝ እያለች አሁን ማንም ሰው እኔ ነኝ እንዲል ይችላል። እንዴት ነው ማረጋገጥ የምችለው? ወይ ስልክ ቁጥሯ ኖሮኝ በስልክ አውርቻት፣ ቲክቶክ ፕሮፋይሏ አለ ካለኝ ዋትሳፕ ላይ ባስገባት እንደዛ መርጣለሁ። ላስት ታይም አይ ሪሜምበር አንድ ወንድ ብርቱካንን ብሎ ገብቶ በጣም ታይማችን። እሺ አባይ እስከዛም ዳግማዊ አሰፋ ትንሽ የእረፍት ጊዜም ስለሚያስፈልገው የደረሱ ደረሶቹ ሰዎቹን በመወከል ኬክ ቆርሶ እንዲወጣ እና ከዛ በኋላ እየጠራ ናቸው

የሆነው እድለኞች አስር ኢትዮጵያውያን በተለያየ የዓለም ሀገራት ኑሮ ለማሸነፍ ደፋ ቀና በሚሉበት በዚህ ወቅት ይህን የመሰለ ቆንጆ ድር ሲገጥማቸው እውነት ለመናገር ወደ አገራቸው የመምጫ ጊዜያቸውን እንደሚያበጥ ነውና ናያት ሀገራቸውን ተመልሰው በፍጥነት እንደሚያየዋት እርግጠኛ ነኝ። ምክንያቱም ብዙዎቻችን ለቤተሰብ፣ ለእናት፣ ለአባት ቤት ለመስራት መኪና ለመግዛት የተለያዩ መሰረታዊ ጉዳዮቻችንን ለመሸፈን ነው ከሀገር የምንወጣው። እና ሰክሰስ ፕላስ ያዘጋጀው ይህ ድንቅ ስጦታ ወይም ሽልማት ደግሞ ይህን ረጅም ጊዜ የሚፈጅ ሀስል አጭር ያደርግላቸዋል ብለን ተስፋ እናደርጋለን። በአጭር ጊዜ ወደ ሀገራቸው ተመልሰው ለሀገራቸው ምድር ይበቃሉ ብለን ተስፋ እናደርጋለን። ከዚህ በማስከተል በክብር ኬኩን የሚቆርሱልን አቶ ፍሬው እንዲሁም አቶ ዳግማዊ ይሆናሉ ማለት ነው። ዳግማዊ አሰፋና ፍሬው በክብር የተዘጋጀላቸውን ኬክ በመስጋና እናመሰግናለን። እንኳን ደስ ያላችሁ! ደስ ብሎናል። ሰክሰስ ፕላስ ሰክሰስ ፕላስ ዛሬ ብዙዎችን እድለኛ አድርጓል፣ ብዙዎችን ሚሊዮነር አድርጓል፣ ብዙዎችን የመቶ ሺህ ብሮች ባለቤት አድርጓል፣ ብዙዎችን ደግፏል። እግዚአብሔር ይመስገን። ዛሬ ታላቅ ቀን ነው ለብዙዎቻችን። እናመሰግናለን። ኬካችን ተቆርሷል። ሻምፓኙስ ሻምፓኙስ ሲባል ጋሽ ፍሬው ጋሽ

እናመሰግናለን ሻምፓኛችን ተከፍቷል። ኬካችንም ተጎርሷል። ደስታችን ድርድርም ነው። እሰይ እሰይ እሰይ እሰይ ደስ ብሎናል። ሰክሰስ ፕላስ፣ ዛሬ የሰክሰስ ቀናችን ነው። ብዙዎችን ባለቤት ባለቤት የቤት ባለቤት ያደረግንበት የሰክሰስ ቀናችን ነው። እናመሰግናለን የሰክሰስ ፕላስ ኢትዮጵያ አስተዳደር የበላይ ኃላፊ የሆኑት አቶ ፍሬው በክብር ሻምፓኛችንን ከፍተዋል። ይቅድልና

ዛሬ በጣም ደስ የሚል ቀን ነው መሰለኝ። በጣም ብዙ ኢትዮጵያውያን ረጅም ሕይወታቸውን ውጭ ሀገር ስለሚያደርጉት በዛት ይመስለኛል። ያን ደግሞ ሰክሰስ ፕላስ ኢትዮጵያ እንደዚህ ቅልል ሲያደርገው በጣም ደስ የሚል ነው። ባለ እድለኞች ሽሌት ነው መስመር ላይ ይገኛሉ። ሄዋን ሄዋን እናት አንደኛ እድለኛ ማለት መኝታ ቤት ሁሉም የማርያም ዋን አምሳ ሺ ብር እድለኛ ሄዋን አይደለም ባለ ሶስት መኝታ ቤት ኮንዶሚኒየም ባለ ሶስት መኝታ ቤት ድለኛ መስመር ላይ ትገኛለች። እስኪ የተሰማትን ዋን ሄዋን የማርያም አልገባችም። ሄዋን የማርያም ቁጥሯ ላኩልኝ እና ልደውልላት እያልኩት ነበር ሰክሰስን ፣ ምክንያቱም አሁን ስማቸውን ቀይረው ነ ከዛ የሚገቡትን ከዛኛ ቁጥሮን አውጥተን እስክንደውልልሽ አንቺ ተገብሻለ። ድለኛ ካገኘሽ ወይም ላይ ቤት ገባልሽ ድለኛ ካገኘሽ እዚሁ ደስታውን ከጋራ የሚቀረው ብለን ነው። ለማንኛውም ሰክሰስ ክላስ እናመሰግናለን። እንኳን ደስ ያላችሁ፣ ደስ ብሎናለን እንላለን። በድጋሚ እዚህ ቦታ ስለተገኘለን ክብር ይሰማናል። እናመሰግናለን። እግዚአብሔር ያክብረን።

ስድስተኛ እጣ የደረሳት አዶት ናት። አዶትን ም አስገቢያት ሌሎች ማስገቢ ስልክ እያወጣላችሁ አንደኛ የታውጣ የተወላትሮ ግን ልንገርሽ አምስት አዶት አምስት ነች። የኢትዮጵያ መቶ ሺህ ብር አምስተኛ እጣ የደረሳት አዶት ገብታለች። ሌሎቻችሁ ካላችሁ ከአንድ ስማቸው የተጠ

አሁን በቃ ሀቢባ ቲክቶክ ላይ እንድትስልሽ የሆነ ነገር ተናግራታል። ሀቢባ የሁለተኛ ዕጣ ይወጣላት ከሳውዲ አረቢያ ይሄው ቃታ ደውልን እያወረሽ ትገኛለች። ሂክራ ሙባሪክ ነው። ኦኬ እሺ፣ ነገር ጻፊ ማን ነው የሚለው አለች። በየትኛው ላይ ላክሽልኝ እንድፈልጋት

ላክልኝ አልደረስሽ አንድ ይሄ ዋን እንዳውራት አቡዬ በደንብ ተከታታያት። አቡዬ ነግሬያታለሁ። በደንብ ተከታታያት። ሔዋን ጋር እየደወልኩ ነው። አረ ሔዋን ተነሺ! ባለ ሶስት መኝታ ቤት ቤት ደርሶሽ አንቺ ትተኛለሽ? ሰላም ጤና ይስጥልኝ ሔዋን የማርያም፣ እኔ ሀቢባ ነኝ። ከሰክሰስ በሁለት ሺ ብር የቆረጥሽው ትኬት ባለ ሶስት መኝታ ቤት ኮንዶሚኒየም አንደኛ ዕጣ ወጥቶልሽ እየደወልኩልሽ ነው። ባክሽ አንሺ። በዚህ ጋር ፍላወር የምትልኪው ሔዋን ብለሽ አዲስ ፌክ ቲክቶክ አካውንት ከፍተሽ እሷ ከሆንሽ ለምን አታነሽም ስልክሽን? ስልክሽን አንሽ፣ እሷ ከሆንሽ አንሽ እሺ አዶት ቪዲዮ አብሪ ፕሊስ። ልጅቷ የለችም እኮ። ሰላም አዶት፣ እንዴት አለሽ?

ነው። የሶስተኛው የሶስተኛው እሺ ግን